አሰላም አሌይኩም ወረህመቱላሂ ወበረካቱ። የአላህ መልእክተኛ ስለ ቀልብ ሲናገሩ እንዲህ ብለዋል፦ አዋጅ ከአካል ውስጥ አንዲት ሙዳ ሥጋ አለች። እርሷ ከተስተካከለች ሌሎች የሰውነት ክፍሎች ይስተካከላሉ። እርሷ ከተበከለች ሌሎች የሰውነት ክፍሎች አብረዋት ይበከላሉ። አዋጅ ይህች የአካል ክፍል ቀልብ ናት። ቡኻሪና ሙስሊም በዘገቡት ነቢያዊ መልእክት ይዤ ቀረብኩኝ። ቀልቤን ጥሩ አርጎ መልካም ቢያጽፈኝ የላቀ ቦታ አላት። ቀልብ የሚሏት የእንቅስቃሴዎች ዋና ስፍራ ናት። የአካል ክንዋኔ ፍቃድ የሚሰጥ ሰውነት ዘና ሲል፣ ልብ ሲል ደንገጥ፣ የአካል መስተካከል ወይም መበከል፣ ጤና ሲሰማህም፣ ጉልበትም ሲዝል፣ በሽታ ሲያጠቃ፣ ጤንነት ሲሰማ የተያያዘ ነው። ከልብ በተስማማ ቀልብ ይታበማል፣ ጤነኛ ይሆናል። ይህ በመመሪያው በቁርአን ተገልጿል። ቀልቡን ሰሊም ብሏል ቁርአን። ጤነኛዋን በአኺራ ጊዜ ብሎም የጀነቷን ለስኬት ለጥሩ የምታበቃዋን አላህ ፊት ስትቀርብ ጥሩ ቀልብ ይዘህ ከዚህ የበለጠ ምን ደስታ አለህ? ጥሩ ቀልብ ጤነኛ ብሎም የጸዳች ባዱኛም ባኺራም ዳግም ታደለች። ከአላህ ውጭ ለሌላ አታጎበድድም ። ማንንም አትፈራም ተስፋም አታደርግም። በርሱ የተመካች እሱን ብቻ ፈርታ እርሱን ተገዝታ ለርሱ ብቻ ሰርታ አላህ የሚወደውን እሱን ብቻ ወዳ አላህ የጠላውን ብሎም አስወግዳ የነቢን አራያ ብሎም ተከትላ የእሳቸውን ሱና ተሸክማ አዝላ ድንገት ቢያዳልጣት በኀጢአት ወድቃ በቶበት በጸጸት አንጽታ ጠብቃ ትስተካከላለች ንጹሕ ሆና ደምቃ። የታመመችውስ የታመመችውም፣ የተበከለችው፣ የጨላለመችው፣ የበካከለችው ባህሪዋ ይለያል ከንጹሐ ቀልብ። መጥፎ ዝንባሌ የላትም አደብ ክፉ ታስባለች፣ እኩይ ትመኛለች፣ ሁሌም ወራዳውን ትመራርጣለች። ጊዜያዊ ደስታዎች ይፈታተኗታል። ዓለማዊ ጸጋ ስኬት ይታዩአታል። ለእምነትም ጥሪ ደንታ አይኖራትም ሁሌ ተከታይ ናት የሰይጣን ጅራትም ሕመምተኛ ቀልብም ምልክቶች አሏት በሽታው ከባድ ነው ብሎ የጠናባት የሰው ቀልብ ሲታመም ወይም ሲሞትበት ወንጀል እየሠራ ሳይሰማው ቅንጣት የኀጢአት ቁስል የማይቆጠቁጠው የሚፈጽመው ግፍ ፈጽሞ ሳይቆጨው ከቁርአን ይርቃል ዚክርንም አውቀው በጣሙን ይሸሻል ከመልካሙ ሥራው ይህ ነው ምልክቱ፣ ቀልብ ሲታመም ወንጀልን ኃጢአት ብሎ ጃህንም ተጠቅሷል በቁርአን ባልሙ ጠፊፊን ከቀልብ በሽታ አላህ ነጃ ይበለን። የአላህን እዝነት በረከት ማጣት በመጭቡ ዓለምም የማግኘት ጀነት ማስተካከል ያሻል ቀልብን ከግድፈት። ወሰላም ዓለይኩም ወረህመቱላሂ ወበረካቱ።